ጤና ይስጥልን። የተወደዳቸው የካናል ቱብ ቤተሰቦች እንደምን አላችሁ? የፍትህ ሚኒስቴር ለሰራተኞቹ ልዩ የደሞዝና የጥቅማ ጥቅም ማሻሻያ ማድረጉን ለሁሉም ክልል ፍትህ ቢሮዎች በጻፈው ደብዳቤ አሳውቋል። ይህን የተመለከተ መረጃ ወደ እናንተ የምናደርስ ይሆናል። መልካም ቆይታ። ሚኒስቴሩ በጻፈው ደብዳቤ በሀገር አቀፍ ደረጃ መተግበር በጀመረ የሶስት ዓመት የፍትህ ትራንስፎርሜሽን ፍኖተ ካርታ ከተካተቱ አምዶች ውስጥ አንዱ ልምድና ብቃት ያላቸው ሰራተኞችን ፍልሰት በመቀነስ አዳዲስ አቅም ያላቸው ሰራተኞችን በመሳብና በማትጋት የላቀ የፍትህ አገልግሎትን በመስጠት የሕብረተሰቡን ተጠቃሚነትና በፍትህ አካላት ላይ ያለውን እምነት ማሳደግ ነው ብሏል። በዚህ መሰረት የፍትህ ሚኒስቴር ለተቋሙ የተሰጡ ኃላፊነቶችን እንዲሁም የአዲስ አበባ ከተማን የኑሮ ሁኔታ መሰረት በማድረግ ከጥር አንድ ቀን 2017 ዓ ም ጀምሮ ተግባራዊ ያደረጋቸውን የደሞዝና ጥቅማ ጥቅም ማሻሻያዎች መረጃ ተሞክሮ ለሁሉም ክልል ፍትህ ቢሮዎች ማካፈል አስፈላጊ ሆኖ ተገኝቷል ብሏል። ተግባራዊ የተደረገው የደሞዝና ጥቅማ ጥቅም ማሻሻያ እንደሚከተለው መሆኑን ከደብዳቤው መረዳት ተችሏል። አንደኛ ለጠቅላይ አቃቢ ህግ፣ ለምክትል ጠቅላይ አቃቢ ህግ፣ ለረዳት ጠቅላይ አቃቢ ህግ፣ ለምክትል ረዳት ጠቅላይ አቃቢ ህግ እና ለምክትል ረዳት ጠቅላይ አቃቢ ህግ ሁለት 35 በመቶ የደሞዝ ጭማሪ፣ 24 ሺህ ብር የመኖሪያ ቤት አበልና 11 ሺህ ብር የትራንስፖርት አበል። ሁለተኛ ለከፍተኛ አቃቢ ህግ አንድ ለከፍተኛ አቃቢ ህግ ሁለትና ለከፍተኛ አቃቢ ህግ ሶስት ከ35 እስከ 40 በመቶ የደሞዝ ጭማሪ፣ 24 ብር የመኖሪያ ቤት አበልና 11 ብር የትራንስፖርት አበል። ሶስተኛ ለአቃቢ ህግ ደረጃ አንድ ለአቃቢ ህግ ደረጃ ሁለት እና ለአቃቢ ህግ ደረጃ ሶስት ከአርባ እስከ ሀምሳ በመቶ የደሞዝ ጭማሪ አስራ ስምንት ሺህ ብር የመኖሪያ ቤት አበል እና አስራ አንድ ሺህ ብር የትራንስፖርት አበል ማስተካከያ ተደርጓል። ለነበረን ቆይታ ከልብ እናመሰግናል።